ማስተዋል ወንደሰን ስለ ጌታ መስክር አወረደች። እሷ ካለች በኋላ ፉክክር ይዘው መጡ። ያስቀኛል። የራሳቸው አይዲያ እንደሌላቸው ሌላው ደግሞ ማን ነው፣ ዶክተር አብይ የተሰጠውን አዋርድ ለማስተራብነት ሲሰጥ ሌሎቹም መቀባበል ጀመሩ። በቃ ለአጎት ለአክስት ልጅ አይዲያ ይዘው አይመጡም። የሚያሳዝነኛ አይዲያ የሚባል የራሳቸው ምንም ነገር የላቸውም። በቃ ምንም ዶክተር አብይ አይዲያ አለው። ዶክተር አብይ ስላችሁ ጠቅላይ ሚኒስትሩን አይደለም፣ ቲክታክ አዋርድ ነው የምናወራው። ዶክተር አብይ የሚባል የሕፃናት ሕክምና ከአንገት በላይ ስፔሻሊስት የሆነ ወንድማችን ቪዲዮን ገብታችሁ ዶክተር አብይ ብትሉ ከ2.4 ሚሊዮን በላይ ፎሎወር አለው። እሱ እሱ ያደረገውን ሌሎቹ መከተል ጀመሩ። ማስተዋል ጌትን ማስተዋሉ እንደሰን ይቅርታ፣ አርቲስት ማስተዋል እንደሰን ያንን ስለ ጌታ ጌታን አግኙ፣ ጌታ ነው የሚያድነው፣ ብላ ከጌታ ጋር ሁኑ፣ ጌታን ተቀበሉ ያለችውን ነገር ሌሎቹ ተቀበለው አሁን አዶ ላይ ማርያም ማርያም ሲሉ አለ ማርያም አታድንም መውደድ ይቻላል ግን የመዳኛ መንገድ አይደለችም አየር ችግሩ ምንድነው ማርያምን ሺህ ጊዜ ብጠራት የመዳኛ መንገድ አይደለችም መውደድ ይቻላል ማክበር ይቻላል ማርያም አዳኝ ግን አይደለችም። መጽሐፍ ቅዱስ እንደሚለን ስለዚህ መበሻሸቂያ ሳይሆን ማስተዋል ቢሆን መልካም ነው። አየር የምታደን ቢሆን ሁላችንም በጠራነት የደም ዋጋ የከፈለችልን ቢሆን ሁላችንም መጥራት እንችላለን ችግር የለብንም። አዳኙ ሲጠራ ለፉክክር አድርጋችሁ ማርያምን ካመጣችሁ ማርያምን ከኢየሱስ ካፎካከራችሁ፣ እውነቴን ነው። በጣም ነው። ማስ ነው የሚፎካከረውን ራሱ ለይታችሁ ማያት አለ አልቻላችሁም። እና በጣም ነገር ነው። አዎ፣ እንዴት ኢየሱስን ከማን ተወዳዳሪ አለው? እንደኛ እኛም በደሙ የዋጀን በደሙ የገዛንን ተወዳዳሪ አድርጋችሁ ስታቀርቡ በጣም አዘንኩኝ። ማስተዋል ለምንድን ነው የቸግራችሁ? መውደድ እኮ ይቻላል። ጠላትን ውደድ የሚል ወንጌል ይዛ ማርያምን ልክ እንደምትጠላ አድርጎ ማሰቡ መድከም ይመስለኛል እና ማዳናይ ከዛ ሰግጥ ሰግጥ ሰግጥ ሰግጥ መባሉ ምንድን ነው ትርጉሙ? ትርጉሙ ምንድን ነው? እና ብዙ ጊዜ በምናየው ነገር ላይ ቆም ብለን ብናስብ ነገ ማልቀስ እንዳለ ነገ ለውጦች ሊመጡ እንደሚችሉ ማሰብ መቻል አለብን። እና ብናስተውል ጥሩ ነው። ማንም ይሻለም፣ እኔ ደንታ የለኝም ለዛ ግን ነገሮችን በደንብ አድርጎ ማስተዋሉ ጥሩ ነው ብዬ አስባለሁ። ምንም ኢትዮጵያ ላይ ጭብጨባና ወከባ ከተፈጠረ ሙሉ ነገር ይረሳል። ጭብጨባና ወከባ የሚሸውዳችሁ ብዙ ሰዎች አላችሁ። ዳሮ ነው ቆም ብሎ ማየት ትልቅ ነገር ነው ብዬ አስባለሁ። ወጣ ብሎ ማየት ወጣ ብሎ ከግርግር ወጥተ እንደ ሰው ምንድን ነው የተደረገው ብሎ ማየቱ መልካም ነው። እያን ነው ብለው እና አሁንም ለሌሎቹ አስተያየት ሰጥ ካላችሁን በካናዳ ህይወት ላይ ሰባት ዓመት ሰክሰስ ሳይሆን የሰክሰስን ዳሩን ጎኑን አይቶ ማያቅ ሰው፣ ኢትዮጵያ ላይ ግን በአድንቆት ሲንበሻበሽ አየ። ይሄ ነው እኔ ሰው የቀናት መንፈስ ይለዋል ምን ይለዋል ምን ይለዋል። ካናዳ ላይ መኖር አቅቶት ምለስ የሆነ ሰው ኢትዮጵያ ሄዶ የሁሉ ቆንጮ አድርጋችሁ ፖለቲካ መስራት ጀመራችሁ። እራሳችሁን መጠየቅ ስለማትችሉ ነው ብዙዎቻችሁ የወደቃችሁት። ኢትዮጵያዊነት ብዙ ጊዜ ወደ ታች የሚንሸራተተው በስሜት የሚነዳ ህዝብ አለ። በማስተዋል በማየት ነገሮችን በማመዛዘን የሚሄድ ሰዎች ብዙ ስለሌሉ በቲቮቶና በደጋፊ ባዶ ትገባለህ። ስለዚህ ብዙዎቻችሁን እኔ የማደንቀው በነገራችን ላይ የሆነ በዘፈን የሚሰሩ ሰዎች አሉ፣ ህዋቶች ናቸው። በነገራችን ላይ በየጊዜው ዘፈን እየሰሩ የሚሰሩ ምናምን ምናምን የህዋት ልጆች ናቸው በሙሉ እና ምንድን ነው ምንድን ነው ይዞ የመጣው ከካናዳ ወደዚህ? መልስ የለም። መልሱ ምን አገባ የሚል አንተ ትሄድ እንትና ላይ ቀርብ የለ ወይ ሰይፉ ፋንታውን ላይ ብለው አሉ። እኔ አልቀረብኩም ማን ሊቀርብ ነው? ንግባር ፎር ሚኒ እኔ አልቀረብኩም ማን ሊቀርብ ነው? ምክንያቱም ዘርማን ዘር ያየኛል። በጥሩም የሚያኛለሁ፣ በመጥፎም የሚያኛል። እንደ እንደደዳይ እኔ የምታይ እንጂ የምደበቅ ሰው አለው ሶሻል ሚዲያ ምን መሆኑን ሳታቅ ሶሻል ሚዲያን ሙሉ ሰገጤ እንዲያው ያደርጉ ሰው ነኝ። ወጥቶ ማንም ሀሳብ እንዲገልጽ አድርግ ያለሁ በእኔን ቪዲዮ በማሳየት እስካሁን በዩቲዩብ የሚተዳደር ብዙ አበሻ አለ። ብዙ አበሻ እንጀራው ነኝ እኔ ሶሻል ሚዲያ ላይ ልገሳ ያስጀምር ነው እኛለን። ብዙ ነገር ወደ ማጭበርበር ወደ ሌብነት ሲሄድ ነው ጥለን ይወጣል። ሌሎቹ ዘራፊ ሆነው ተገኘ። ፎቅ ሰሩበት ቤቶች ቪላ ገዙበት መኪናዎች ቀያየሩበት። እንደዛ አይነት ነገር አይመቸኝም። የኢትዮጵያ ሕዝብን የሚስክኑን ገንዘብ ክምበላ ሞቴን ይስታል። ተግባባል። እንደዛ አይነት ባህሪ ይዘው መጥተው ዓይን ባፈጠጠው ሁኔታ ተደራጅተው የሚዘርፉበት ሆነ እርዳታ። አሁን አዶናይ አሪፍ ቢዝነስ ሊጀምር ነው፣ የእርዳታ እንዴት እንደሚያበላ አውቆታል። አዶናይ ደግሞ ሰሞኑን ምርጥ ቪላዎች ይገነባል። አምስት ሳንት ይዞ ከጋና አልገባም። ከካናዳ አልገባም ታውቃላችሁ። ኢትዮጵያ ላይ ግን በቅርብ ጊዜ ምን የመሳሰሉ ፎቆች ለራሱ ገንብቶ ታየዋለህ። 25 ሺህ ሀሳብ አለኝ ወጣትን የማገዝ ምናምን። ራሱን ያልቀየረ ሰው ነው እናንተ ልርዳ ሚል ለራሱ አንድ ቀን ያልኖረ ሰው አየህ። ስለዚህ ማስተዋል የሚባል ነገር ኢትዮጵያ ላይ ስለሌለ ሰውን በባዶ ነው የሚወስደው። አሁን በሌሎቹ ለምን በዩቲ አንቀናምኛ በዶክተር አብይ ለምን አንቀናል በነ ማስተር አብነት ለምን አልቀና፣ በነ አዶናይ ለምን አንቀና፣ በነ ጃኒ ለምን አንቀና፣ በነ ራቹ ለምን አንቀና፣ በሌሎቹ ኢትዮጵያውያን ሁላ ለምን አንቀና ታዲያ? የምንቀና ከሆነ በሁሉም ነው አይደል መቅናት ያለብን። በአንድ ሰው ብቻ ሊሆን አይችልም። ቅናት ካለብን ሁሉንም ኢትዮጵያውያን ያሉትን ምን ማድረግ ነው መቅናት። ካለብን ሁሉም ነው እንጂ አዶናይ ብቻ ለምን ይቀናበታል? ቲንክ አባውት ኢት አያስቡ። ህወሀቶች ሁልጊዜ ሚሽናቸው ሌላ፣ ሁልጊዜ ሚሽናቸው ሌላ ግን መንግስት ኃይለኛ ፖለቲካ ሰርታቸዋል። መንግስት የትግራይ ህዝብን ይጠላል ተብሎ የትግራይ ህዝብን አይወድም ተብሎ የተባለውን ፖለቲካ ገልብጧል። መንግስት እንዲሰራ ከተፈለገ ዩቲን በአንዴ አንደኛ ማድረግ ይችላል፣ ማድረግ ይችላል። ተግባባል። ዩቲን ሲስተሙ ምኑ ምኑ እነሱ ጋና ያለው ቀውጠዋት አንደኛ ያደርጓትና ይኸው በዘረኝነት ወሰደ። በተለይ ፖለቲካ ሲሰሩ ነበር። ቤትም አድርጉ ዩቲ ታሸንፋለች ብለው ያደርጉ ነበር። በነገራችን ላይ የኦሮሞ ልጆች ዓለም ላይ እንጂ የሚያስጠሩን ሀገር ውስጥ አይደለም። ዓለም ላይ ኢትዮጵያን ቀና ብላ እንድትሄድ አድርገው ስሟን ያስጠሩ ከአበበ ቢቂላ ጀምረ በጠራ የኦሮሞ ልጆች ናቸው። ከአበበ ቢቂላ ጀምረ በሙሉ በጠራ የኦሮሞ ዘር ኢትዮጵያን ዓለም ላይ ሲያስጠራ እነ ቀነኒሳ፣ እነ ደራርቱ ሁሉ እነ መሰረት ደፋር የዲባባ ልጆች የምናምን በታመጣ በሙሉ ኢትዮጵያን ዓለም ላይ ሲያስጠራ የኖረ ማህበረሰብ ቢኖር ኢትዮጵያ ላይ የኦሮሞ ልጅ ነው። ስለዚህ ምንም የሚደንቀኝ ነገር የለም። ሪያሊቲ ኮ ና ኃይሌ ገብረስላሴ ብትል ኤኒባዲ ብታመጣ የኦሮሞ ልጅ በሙሉ ኢትዮጵያን አንቱ ነምሮ ጭፍተር አንቱ ሲያስብል የነበረ ህዝብ ወደፊትም የሚያስብል ህዝብ ካመጣ የኦሮሞ ህዝብ ነው። ስለዚህ ግን ፖለቲካ ይሰሩበታል። አዶናይ ካልበላ ይህ መንግስት ለኦሮሞ አጋዥ ነው ብሎ ፖለቲካ ሊሰሩ ሲል በጣም መንግስት ሆን ብሎ ወደ መከላከያም ወደ ምንም ልኮት አዶናይ በጣም እንዲጮህለት አስደረገ። መንግስት ፖለቲካ ይችላሉ የምላቸው ለዚህ ነው። ፖለቲካ ይችላል። አሁን የትግራይ ልጆች ተደስተዋል በቲክታክ አዋርድ። ፖለቲካ ማለት ይሄ ነው፣ አዳማጭ መግዛት፣ ተከታይ ማፍራት። ስለዚህ ዘርስ ሞር ብልጽግና በደንብ አድርጎ ፖለቲካን ተጫውቶታል፣ ችሏል። ብልጽግና ቨሪ ሻርፕ። ምክንያቱም አለም ላይ እንደምታዩት እነ ባራክ ኦባማ እንዲመረጡ ያደረጉት እነ ጄይዚ፣ እነ ዲዲ ምናምን የሚባሉ የአሜሪካ ራፐርስ፣ እነ ሊል ወይን አብዛኛው መጥተው አድርገዋል። በእንትናም ጊዜ እነ ካምላ ሃሪስ በነበሩበት ጊዜ እነ ቢያንሴ ንግግር እንዲያደርጉ ተደርጓል። እነ ፍሊፕ የሚባሉ የእንትኖቹ ደግሞ ኢቨን ማን ነው ስሙ? ትራምፕ ጊዜ ዶናልድ ትራምፕ አድርገዋል። ሁሉም አርቲስት ይይዛሉ። ስለዚህ ኢትዮጵያ ብቻ አይደለም በውጭ ራሱ አርቲስቶች በጣም ኢንፍሉዌንስ ያደርጋሉ። ስለዚህ አዶናይን ሰጥተው የትግራይ ፖለቲካን ዘቀዘቁት። በዚህ ጌታቸው ረዳ ተጠልቷል በትግራይ በዚህ በአዶናይ ክሰው አካካሱት። ጎበዞች ናቸው ጎበዞች ና ያየ በጌታቸው ረዳ ሲጮህ የነበረ ማህበረሰብ አሁን የጌታቸው ረዳ ኢንተርቪው ተከረበተና ባዶ ናይ እረሱት። ጌታቸው ረዳ ማ የትግራይ ልጆች ረሱት። ፖለቲካ ማለት ያ ፖለቲካ ማለት እንደዛ አይነት ብቃት መስራት ነውና፣ በጣም ብልጽግናዎች አሩንጋ ነው ወርድስ ትችላላችሁ። ያ አብዛኛው አብዛኛው ሰው በዚህ ነገር ላይ የተሰራ ነበር። ጃኒን አላመሰገናትም። በጣም ደነቀኝ። ጃኒ በብዙ ነገር ላይ ከጎን ነበረች። ያን ሁላ ሽልማቶች ስታደርግ ለአንዴም ጃኒዬ ከጎን ነበረች ብላ አንዴም ስሟን አልጠራትም። ምን ያህል ሰልፊሽነት እንደሚያሳይ ያየውበት ነገር ነው። እውነት ለመናገር ጃኒ በብዙ ነገር ሰፖርት ስታደርገው ነበር። አይተናል፣ አይተናል። እንደ ጃኒ ጃኒ ከጎን አልነበረችም፣ በሁሉ ነገር በብዙ ነገር ላይ አጠገብ አልነበረችም፣ አይዞ ስትል አልነበረችም። አሁንስ አጠገብ አይደለ ያለችው ግን የሚገርም ነው። አንዳንድ ሰው እንዳልኳችሁ አይቶ የማያውቀውን ማንነት ስታሳዩት የነበረበትን ይረሰዋል፣ የነበረበትን ትዝ አይልም። እኔ ለምሳሌ ሰይፉ ፋንታሁን ላይ ስጠየቅ እመወዳቸውን የማከብራቸው ሰዎችን ጠርቼ አመስግኛለሁ። ወርዝ ፕራ ሰገጤ መሆን በዛ ያህል ደረጃ መሆን በጣም ነው ማዝ ነው። እንደዚህ አይነት ችግሮች አሉ። በጣም በጣም በጣም በጣም አዎ፣ በጣም ነው የሚያሳዝነው። እና አሁንም አበሻ የሚል ከቀናው በሙሉዎቹ ነበር መቅናት ያለብን። ተቀና ከተባለ በነ ዩ ቲም ለምን ተመረጡና እነማን ናቸው ስሙ? ወትስ ኢዝ ኔም እነ ናውን ፎንቴ በጣም ይመች። እኔ እንዲያውም ጆሲ ጆሲ ከኔ ጋር እንስማማም። ጆሲ ጆሲ ጆሲ በነገራችን ላይ እሱ ራሱ ይመቸኛል እውነት ለመናገር እሱ ራሱ መምረጥ አለበት ብዬ ማስብ ሰው ነ። ጃኒ በሀግ በማድረግ ፍቅር በማሳየት በየሀገሩ እየሄደች ኮንቴንቶች አሏት። በሁሉ ነው መቀናት ካለበት። በአንድ ሰው ብቻ ልትቀናት ችልም። የተወሰነ መጨመር አለበት መቀናት ሳይሆን ስለተዋሸን ተዋሸ የነበረኝ ውሸት አይጠቅምም። ስለዚህ ይችን ፖለቲካ ብልጽግናዎች በመስራታቸው አሰብሎች የጌታቸው ረዳን በዚያ አካክሳችሁ ጨዋታውን ተጫወታችሁ ትችላላችሁ ትችላላችሁ የካናዳ ሆምለስ የኢትዮጵያ ሞቲቬሽን ስፒከር ተብሎ ሲሸ የካናዳ ሆምለስ የኢትዮጵያ ሞቲቬሽናል ስፒከር ነምበር ዋን ሞቲቬሽናል ስፒከር ተብሎ ሲሸለም አየንና ዘዝዘተን ኢትዮጵያ ላይ ምንም ማስተዋል ችሎታ ምናምን የሚባል ነገር የለም። እና የጌታቸው ረዳን ፖለቲካ ቀይረውታል። ጥሩ ነው ብዬ አስባለሁ። እና ይሄ ነገር ጥሩ ነው። ሌላ እንዳልኳችሁ የዮኒ ማኛ ሰይፉ ላይ ለምን ቀረበ? ገና ቤተ መንግስት ቀርባለሁ እኔ። ምክንያቱም ተሳዳቢ ካላችሁ እንደ አበሻ ልቅ የለም። የእኔ እንኳን እግዚአብሔር ምስክሬ የእኔ እንኳን ስድቡን ቤተ መንግስት አይደለም ቄስ የሚሳደበው ስድብ ነው የሚሳደበው። ዱቄት ምናምን የሚለው ማንም የሚናገረው ንግግር የዮኒ ማኛን ተሳዳቢ ለማለት ስትሞክሩ ድፍረታችሁ ይደንቀኛል። መረን ባለጌ በሞላበት ኢትዮጵያ ላይ የዮኒ ማኛን ተሳዳቢ ማለት በጣም ነው የሚገርመኝ። ይደንቀኛሉላ የእኔን ቃላቶች የማይጠቀም ሶሻል ሚዲያ ላይ አንድ ሰው ጥራለ። ፓስተሩ በለው ሼኩ በለው ጳጳሱ በለው የሚጠቀመው ነው እንደው ተቀፋፋይ ንግግር ከማልናገራቸው ፓስተር ቆለጥ የሚለው ንግግር ከሴቶች የመጣ ከኦርቶዶክስ ሴት ባለጌዎች የመጣ ስድብ ነው እሱ እራሱ፣ እንጂ ደፍሬ የምለው አይደለም። ሊያን እንኳን የሰደቧትን ስድብ ደፍሬ የምለው ስድብ አልነበረም። ሊያ ሊያ ሾውን የሰደቧት ስድብን አንድ ቀን ለማለት ይቀፈኝ። ባለጌዎች ግን ይሉታል። ያንን እንኳን ማለል ሰው ነኝ እኔ። እናት እንዲትሁን አባት እንዲሁን የሚል ማንነት የሌለኝ በጣም በጣም የሚገርም ባህር ያለኝ ሰው ነኝ። ብዙዎቹ ይመሰክራሉ፣ የሚያቆኝ ሰዎች እንዲሁም ሶሻል ሚዲያ የሚያቆኝ የእኔ ንግግር ከቀልድ ውጭ ስናገር ራሱ በጣም የሚያስቅ ንግግሮች ነው የምናገረው እንኳን በስድብ ደረጃ ልትወስዱ በጣም ነው የሚደንቀው። አበሻ ጌታ ምስክሬ። እንደ አበሻ አስመሳይ ሌባ አታገኝ። ውሸታ እንደ አበሻ አታገኝም። በተግባር ሲካሄድ እኔ ጫት ቤት ሙል፣ ሲጋራ ቤት ሙል፣ መጠጥ ቤት ሰክሬ ስለፋደድ አንድ ቀን አይታችሁኝ አታውቁም። የምታውቁኝ ለአስራ ምናምን ዓመት ኖሬ ሲንግል ዳይ ለአንድ ቀን አይታችሁኝ አታውቁም የምታውቁት የማንም ሰካራም ኮተት ግን ብዙ አመጣለሁ። ሶሻል ሚዲያ ላይ ሲንዘላዘሉ የሚታዩ በጣም ብዙ አሳያለሁ። በጣም ነው የምንለየው። ኔ አም በጣም የተለየው ሰው ጉራ ፈጣሪ ምስክሬ ነው ማለት በጣም ባለጌዎች ባሉበት ዮኒ ማኛ ሀገር አባል ላይ በእኔ ስም አንድ የሆነ ነገር የለም። ኢትዮጵያ ላይ በእኔ ስም የጠፋ አንድ ነፍስ የለም። ህወሓትን የታገልኩት እኔ እስክ ድረስ ህዋትን ተግዬ ደግሞ ከመጨረሻው ሰባ አብረን ጥለናል። ይሄ የኔ አንድ ድል ነው። ከዛ ውጭ ወጣቱ ስፖርት እንዲሰራ ከሱስ እንዲወጣ ምን እንዲል ምን እንዲል የተሰራ ስራ ነው እንጂ ሌላ ነገር እኔ ጋ የለም። እና ብዙ ጊዜ ግን እንደናንተ አይነት አሉ ባለጌ መረኖች ስም ለማጥፋት ሲዳክሩ ይውላል። ሁልጊዜ ዮኒ ማኛ እንዲያደርገ ራሳቸው ቆለጥ ያሉትን ሲጠራ ያለቀሱት እነሱ ናቸው። ቆለጥ ብለው ራሳቸው ስም ሰጥተው የነሱ አባቶችን በዛ ስም ስጠራ አብደዋል። የራሳቸው እኮ የፈጠሩት እኔ የፈጠርኩት ስም አይደለም። ፓስተር ቆለጥ ካለ የአንተም ቆለጥ ነው ብዬ ስልለት ነቀብ ይሄ ማንነት አለ። ስለዚህ በአበሻው ጋር የምታየው ነገር ሁልጊዜ የጀለሲ ፓርት አለ። እኔ ላይ ሊያገኙ የሚፈልጉት ብዙ ነገር አለ። ቫኬሽን ሴር ከሌላ ሰው ጋር የሚያዩኝ የሚመስላቸው የሆነ ቦታ ሊቀርጹኝ የሚፈልጉ የትም ቦታ ብቀርሰኝ የዮኒ ማኛ ኳሊቲ እንደሆነ ነው የምታገኘው። ከክብሩ ዝቅ አይለም። የትም ቦታ እንደነሞጣ ሰክሬ ሴት አጋድሞኝ ስንበጫበጫ አታገኝ። ገባ? ያ ማንነት አለ። ስለዚህ ልዩነቱን አውቀዋለሁ። ሶሻል ሜዳ ላይ ከሚቀናበት ሰው መካከል ዮኒ ማኛ ነው። ኔሟን እንደኔ ፌክ አካውንት ተፈጥረው በየቀኑ የሚወጡ አንድ ሌሎችን እንጥራለ። ፌክ አካውንት ፈጥረው በየጊዜው ዮኒ ማኛ እያሉ ፌክ አካውንት ለምን ይፈጥራሉ? በነገራችን ላይ እኔ ሰው ፔጅ ላይ ሄጄ ኮመንት በኮመንት አልሳደባ በኮመንት ያለው አንድ ፔጅ ነው ደስ የሚለኝ፣ የምገባው ፌቨን ኒውዮርክ የምትኖር ሙድ ለመያዝ አይጦላታለሁ። ፌቨን ጋር ገባለሁ እንደባበራለን ከሷ ጋር ሌላ ፔጅ ላይ ከፍለኝ አልገባም። በእኔ ስም ምን የሚያደርጓሉ፣ ገብተው ዮኒ ማኛ ብለው የሚሳደቧሉ በኮመንት ከምጠላው ነገር ሰው ፔጅ ሄዶ መሳደብ አልወድም። አነ ብዱ በኮመንት መሳደብ በጣም ነው የሚከፈኝ፣ አልወድም። ምክንያቱም ያልተፈለግኩበት ፔጅ ላይ መሽለጥለጥ ማለት ነው። ያ ደግሞ የዮኒማኛ ባህሪ አይደለም። ለሌሎቻችሁም አይጠቅምም። አሁን እኔ ፔጅ መተው ለሚሳደቡ ምንድን ነው መሰላችሁ? የተናቁ ሰዎች ናቸው። ካልተፈለገ እኮ መሄድ ይችላል። እንዳይችል አድርጌ ነው የሚይዘው። ይኸው ሲደረድር ታየዋለህ። ሚውት አላደርገውም። ለምን ይከፈልኛል? ለምን ብዬ ነው የሚውት የማደርገው። በገንዘብ ቀልዳለ እንዲ፣ በዶላር ቀልዳለ እንዲ። በፍጥነት በቆመጠ ቁጥር የዮኒማኛ ዶላር ይቆጥራል። ሰው እንዴት ብዬ ነው እምቢ የምለው? ስለዚህ ጋር ቢስሞርት ብዙ ጊዜ ይገርብ ይስማር ኮመንት በፍጥነት በጻፉ ቁጥር የኔ አልጎሪትም እያደገ እያደገ ነው የሚሄደው። ስለዚህ እኔ ደስተኛ ስለማያነቡ እውቀት ስለሌላቸው ብዙዎቹ አሉ። ዮኒ ማኛ አንተ ያልሰደብከው አለ ወይ? ጥሩ ጥያቄ ነው። ለምሳሌ ጥሪል በእኔ የተሰደበ ግን ጨዋ የሆነ ኔሞን ነገር ይስ በእኔ የተሰደበ ግን ጨዋ የሆነ ፈው አጫሉ፣ ውሸት ስለሞተ ትዋሽለታላችሁ። ስለሞተ ነፍሱን ይማር። ለምን ትዋሻላችሁ? ትዕቢተኛ የነበረ ሰው ነው አጫሉ። ለምን ትዋሻላችሁ? ውሸት ምን ያደርጋል? አጫሉ ከሞተ በኋላ ነው ስሙ የገነነው። በህይወት እያለ ምንም ስሙ ገነን አያውቅም። ውሸት ነው የምታወሩት። አጫሉ ስለሞተ ስሙ ገነን እንጂ በሕይወት እያለ ብር ተቸግሮ መንግስት አበድሮት ኑሮን ተፍ ተፍ ለማለት የሚኖር ሰው ነበር አጫሉ። ለምን አላቸው ከሞተ በኋላ ነው ስሙ የገነነው። እንደ ናሁ ሰናይ ለምሳሌ አሁን አማራ በአማራዎቹ ስሙ ገኗል። በህይወት እያለ ናሁ ሰናይ ማን እንደሆነ እኔ አላውቀውም። ማናችንም አላውቀውም ሲሞቱ ስማቸው የሚገን ብዙ ሰዎች አይደል? ስኖር፣ እንጂ ውሸት፣ ውሸት። ሌላ ሌላ አምጣ። ዘመድኩን ነቀለ። ዘመድኩን እኮ ለመጀመሪያ ጊዜ ሙስሊሞች ቀርጥፈው ሊበሉት ሲሉ፣ ቀርጥፈውት ሙስሊሞች ሊጠረጥፉት ሲሉ፣ ያውም ጽፎባቸው። ጌታ ምስክር እራሱ ነው የጻፈው ጽፎ ሙስሊሞች ምን ብሏል? የሆነ ደግ ተደረጉ የሆነ አንድ ነጭ ስዊዘርላንድ ውስጥ መሰለኝ መስኪድ ውስጥ ገብቶ እሚሰ ሰላት የሚያደርጉትን ሰዎች በጥይት ጨርሳቸው ወደ አርባ ምናምን ከዛ እንኳን ደግ አደረገ ምናምን ምናምን ብሎ ጻፈው እና ወዲያው አጠፋው። እነሱ ስክሪንሻት አድርገው ያሱት። ስለዚህ የሰውዬ ጠላት ነው ብለው ሲመጡ እኔ ደግሞ ኢትዮጵያ ላይ ግርግር እንዳይፈጠር በሚል ለመጀመሪያ ጊዜ በቪዲዮ ገብቶ ያወራው እኔ ፔጅ ላይ ነው። ለመጀመሪያ ያተረፍኩት እኔ ነኝ። ዘመድ ኮነን እንጂ ሙስሊሞች አሁንም ድረስ የሚጠሉት ሰው ብታመጡ፣ ሙስሊም የተባለ እኔ እናገራለሁ። ተናግሬ ያለሁ ሙስሊምን ከፍላቸው አይጠሉኝም። ለምን ሙስሊም ልብ ያያል። የሚገርም እሱ ነው። ሙስሊሞች ልብ የሚያዩ ሰዎች ናቸው። አብዛኛው ሙስሊም ነው የዮኒ ማኛ ምላስ እንጂ ልቡ ልቡ መልካም ነው ይላሉ። ግባና ሙስሊም፣ ጌታ ምስክሬ ግባና ጠይቅ። አብዛኛው ሙስሊም የዮኒ ማኛ ልቡ ክፋት የለው አቃል ይሏል ሀቂቃ ይናገራል ነው የሚሉ ግባና ጠይቅ። ሙስሊም የተባለ ሌላም ዝሆኔ ዝሆኔን ተናገርካት እኔ ማን ነው እኔ ባህል ኖርማ አቃጥላት ትደፋችሁ ነበር። እኔማ እንደ ስፔር ፓርት ገነጣጥ እያመጣሁላችሁ እድሜ ለኔ በ አመስግኑ የዝሆኔ ሲገርመን ልጇ ተተክታለች። ይብላኝ ለእናንተ ይብላኝ ለእናንተ የዝሆኔ ልጅ ተተክታላለች አሁን ሶሻል ሚዲያ ላይ እኔስ በዝሆኔ በዝሆኔ እኔስ ችግር የለውም። እኔ እኔ መልሷ ነበርኩ ጥብስብስ አድርጌ የጨረስኩላችሁ እኔ ስለዚህ ለዝሆኔማ ምስጋና ቢቻን አስር አንበሳ እዚህ ላይ ማየት ነበረብኝ። አስር አንበሳ በዝሆኗ ምክንያት አመስግናችሁ መስጣት አለብኝ። ያ ሌላ አይ ኦርቶዶክስ ተሳደቢ ይበዛታል። ውሸት ምንም ውሸት አይጠቅም ኦርቶዶክስ ተሳደቢ ይበዛታል። እሱ የታወቀ ነው። በማንኛውም ነገር ላይ ሳያገባቸው ገብተው በሁሉ ነገር ላይ አስተያየት እንስጥ የሚሉት የተዋዶ ልጆች ናቸው አሏች ሙስሊም ጥልቅ አይልም ካልመጣበት ሙስሊም ዞር ብሎ እንደማያይ መቶ በመቶ አይቻለሁ። ጌታ መሰክረኝ ዞር ብሎ አያይልም። ሳይጠሩት አቤት የማይል ሙስሊም ኢትዮጵያ ላይ ሳይጠሩት አቤት የማይል ሙስሊም ካልጠራው አይመጣም። ሙስሊም ዞር ብሎ አያይልም። ሳይጠሩት በየጊዜው የሚመጣበት ፖለቲካውን ብለው ፖለቲከኛም ነው ቄስም ነኝ ይላል እሱ ነገራቸው አይመችኝም። የናታናት ሌሉ ሰው ከሆነ እኔ እና እሱ ፐርሰናሊ ተጣልተን ነበር። ፐርሰናሊ የተጣላ ነው። ምንድን ነው፣ ወንድማችን ኤርሚ ቤት አሁን ሰላም ነ። ኤርሚ ቤት ገባው ጥያቄ ልጠይቀው ስል ጥያቄን አድባብሶ ሊያልፍ ሲል በነበረው ነገር ላይ ተናገርኩት። አይኔ ስለመጣው ከሆነ የህዝብ የመጣው ስለዚህ እኔ እወጣል ሲል ውጣ አሉኝ። በሙሉ የነበረውን ሰው ይዥ ወጣ። እኔ አክብሬ መጠቼ ለአውራ ስል የማይሆን መልስ ከመለስ ፈጣሪ በዛ ሰዓት ዱቄት አርጌ በታትኛቸው ወጣ። ምክንያቱም አክብሬ ፔጅ ላይ ከገባ የሚገባኝን ክብር አልሰጠም ማለት በራስ ፈርደ ነው። ስለዚህ በዛ ሰዓት ሀፒ አባቴ። በዛ ሰዓት የሆናታንን መናገሬ ትርፍ ንግግር ሚስቱ መናገሬ ደበረኝ እንጂ እሱን በዛ ሰዓት የቀወጥኩት ንግግር ቀላል አልነበረም። በዛ ደግሞ ልክ ነበርኩ። አክብሬ ሳናገር አክብሮ ማናገር አከተመ። ግሩፕ ይዘህ ብትመጣ ግሩፕ ከነግሩፕ እኔ ለብቻ ይሆናል። ስለዚህ ይቅርታ ተባብለን ነገሩን ቋጭተነዋል። ሌላው ማ እዮዳው ጉቶ ቡይ፣ በፈጣሪ መጫወቻችን አይደል? እንደ ጉትዬማ አይባልም። ጉትዬ መጫወቻችን ነው፣ መደበሪያችን ነው። ጉቶ መደበሪያችን ነው። ጉቶ ማለት እኔ ሺህ ጊዜ ቪዲዮ ሰርቶ አንድ የመልሼ ያፈመስኩት ሰው ነው። ሺህ ጊዜ ቪዲዮ ሰርቶ አስታውሳለሁ፣ የእሱ ፎሎወር 30 ሺህ አካባቢ ነበር። እኔ በዛ 300 ሺህ ፎሎወር ነበረኝ እኔ እንደመጣው አካባቢ ነው የመጣው ቲክታክ ላይ። ማይ ኒውድ ከዛ ጉቶ ሲለኝ ሲል የሆነ ይህን ሰው ታውቀዋለሁ ወይ ማን ነው እንደዚህ እንደዚህ እንደዚህ አንድ የገባው ልክ በዛ ትመሳለህ እንጂ ማንም ከነመፈጠሩ ጉቶን የሚያውቀው የለም። ዚ ኖበዲ ከቲክታክ ውጭ ጉቶን ታውቁታላችሁ? ኖባዲ ነው። ስለዚህ ያ ሌላ ጥራ የዚህ የሆነ ሳምሪ፣ ፈጣሪ ሁን ጌታ ምስክሬ፣ በጣም የሚያሳዝነኝ ዝሆን ሳምሪ በጣም ልጆቿን ጥላ እንደዛ የተደሰተች ለመምሰል የምታደርገው ነገር። መንሱርማ ተሳፍቶ ነበር የላስኩት ተሳፈጠ። እንዲያውም እኔ መንሱርን በመጀመሪያ እንደኔ አከበረው ሰው የለም። ይሄ ሁለት መቶ ሱፍ አለኝ ሱፍ ገዝቼ መጻድ አይበል፣ ምን አገባችሁ፣ ይመቸው፣ ምን ችግር አለው ብዬ መጀመሪያ በጥሩ ያወራሁት ሰው ቢኖር ዮኒ ማኛ ነው። ስለ መንሱር መልካም ነገር የተናገረ ሰው በቪዲዮ ዮኒ ማኛ ነበር። ግን ውጥር ውጥር ሲባል ደግሞ ያው አጣጣሪን ከባድ ነው ለማስነሳት ሞራል ነው ማድረግ ሰው ሌላስ መለስ ዜናዊ መለስ ዜናዊ አይደል እንደ ኢትዮጵያን በዘረኝነት ያበከታት እሱ ዘረኝነት ተክሎብን ባይሄድ አሁን በዘር እንባላ ነበር በዘር እንባላ ነበር አንባላም ነበር እኮ መለስ ዜናዊ የተከለው ነገር ቆሻሻ ነገር ነው ይሄው አሁን በዘር ውስጥ ሁሉም ተውሽቋል ስለዚህ መለስ ዜናዊ ጥሩ የሰራቸው ነገሮች አሉ በተለይ አባይ ላይ ክሬዲቱን በጣም ነው የምሰጠው ሁሌም ነው በዘረኝነት ግን ታመጣብን ትልቁ ችግር መለስ ዜናዊ ነው። ይሄን ማንም ያውቃል። ይሄው የትግራይ ልጆች የተበሉበት 1.5 ሚሊዮን ህዝብ ያጣበት የዘረኝነት ፖለቲካ አቤ እንደ መጨረሻ ላይ ያንን ያደርጋል። አቤል ጀበና አቤል ጀበና ቆሻሻ ሰውኮ ነው ጌታ አንድ ቀን ወንጌል አቤል አቡና አቤል ጀበና ሲያስተምር አይቼውም ሰምቼውም አላውቅም። ታውቃላችሁ የክርስቶስን ወንጌል የሰበከበት አንድ የለም። በፊት ከዮናታን ጋር ከወንጌላዊ ዮናታን ጋር እያለ ሊዱዬ የዛኔ ወንጌላዊ ዮናታ ዮናታን አክሊሉ በደንብ አድርጎ ይዞት ነበር። በየቦታው እየሄዱ ያስተምሩ ነበር ያገለግሉ ነበር። ከዛ ቀረ ቀረ። አሁን ሙሉ ተሳዳቢ ሆኖ ያለ። ስለዚህ አቤል ጀበና ማለት ቆሻሻ ሰው፣ ስህተት ፈላጊ እንጂ ወንጌልን ሲሰብክ የሰማው አንድ ሰው የለም። ወንጌል ፓስተርም የለውም የሚሄድበትም ቸርች የለም። ብቻውን ዱቅ ብሎ ሰው ሲቀረጥፍ የሚውልጅ ነው። ሰው ዳን ሰው ዳብን ሳይል ልላችሁ የምፈልገው ምንድነው ዮኒ ማኛ ያለ ምክንያት የማይናገር ሰው። ከነካኝ ግን ፈጣሪውን አንጨረጭራል አንጨረጭራል። ካልነካኝ፣ አሁን ለምሳሌ እኔ ያልነካዋቸው ብዙ ሰዎች አሉ። ሶሻል ሚዲያ ላይ ብዙ ብዙ ሰዎች አሉ ያልተነኩ፣ በእኔ ሶሻል ሚዲያ ላይ ሆኖ ያልደረሰብኝ። አሮን ኬር አሮን ኬር እኔን ከነካ ግን ፈጣሪውን ፈጣሪውን እኔን ከነካ ከዛ። አዎ ኤርሚያስ በደንብ እንደኔ የረገጠው ወንድም ኤርሚያስን እንደኔ የለም ወንጌላዊ ኤርሚያስን እንደኔ የረገጠው የለም የለም፣ አልኳቸው። ሐቁን ነው ምነግርህ፣ ግን በዛ ሰዓት ምክንያቶች ነበሩ። ምክንያቶቼ ልክም የሆኑ አይሆኑ። በዚህ በኩል ኦርቶዶክስ፣ ኧረ ትዝታውን ስደብልን፣ ኧረ ኤርሚያስን ስደብልኝ፣ ኧረ ዮናታንን ስደብልኝ ሲል ነው የሚውለው። እያንዳንዱ ጌታ መሰከል ስደብልኝ፣ ይደብራል እና አሁን ግን ሲገባን ወንጌል በወንጌል የምጣሁን ለምሳሌ እንትን መዝሙር ያሬድ አሁን አልናገረው ምን አድርገ የምናገር ፈል ዲያቆን አማንዌል የሚባል አለ በኦርቶዶክስ የማከብረው፣ ዲያቆን አማንዌል የሚባል ይመቸኛል። ቄስ ቴዎድሮስ የሚባሉ ይመቸኛል። ዲያቆን ማናቸው ስማቸው ጠፋኝ፣ እንዲበኩሉ ዲያቆን ዲበክሉ ይመቹኛል። ከነ ምናምናቸው በጣም ነው የሚመቹ። በጣም በጣም በጣም ይመቹኛል፣ እንዲበኩሉ የመቼ ነው የሚመቹ? ደፋር ናቸው ሲናገሩ፣ እውቀት አላቸው። ላይመች ይችላል ንግግራቸውን ይመቸኛል፣ እንዳልኩ ነው። ከኦርቶዶክስ ማከብራቸው አስተማሪዎች አሉ። ዘቤ ብትለኝ፣ አንተም አይመችም እንኳን እኔ። ምን ነው መማር መማር አለኝ፣ ተናገራት ነው መማርን ያልሽኝ ወይስ ተናገራት ነው መማርን ወይስ አልገባኝም። ፋይቭ ስታር መማርን ተናገራት ነው የሆን ይማኛ ምን መማርን ያረገጣት አለ እንዴ ከኔ በስተቀር ማን ያረገጣት ሶሻል ሚዲያ ላይ በሙሉም ክትክቷም ያወጡት፣ ከኔ በስተቀር እኔ ነኝ። እንዲያውም የሚያከበርኳት እንጂ፣ ማን ነው መማርን ያልሰደባት? የሚዘገንን ስድቦች ያልሰደባት መማርን ማን ነው ሁሚ? እንደ ሌላው ተራ ስድብ መሳደብ አቅቶኝ ነው? ስለዚህ የምሰድብበት ምክንያት የለኝም። መማር ሌላስ ዲቦራ አወዳደቅ እንዴት አየኸው? ምን እንድል ፈልጋችሁ? መጥፎ እንዲል እኔ ዲቦራ አክባሪ ናት። እኔ አክባሪ ለሆነ ሰው ምንም አይደለም፣ አክባሪ ናት። እንደፈለገች የመጫወት ትችላለች፣ መውደቅ መነሳት፣ ባመነችበት እንትን ማለት ትችላለች። ስለዚህ እኔ ዲቦር ትመቸኛለች። እኔ ጋር ስለማደርስ አልደርስባትም። ገባችሁ? አወዳደቋ ያጋጥማል፣ ማናችንም እንወድቃለን እኮ አጃልቶን፣ አዳልቶን ምናምን ይወደቃል። ስናር ቤግዴ ይሁን ሰው ምን ሀፕን ያደርጋል፣ የሆነ ጌም ሲጫወቱ፣ አይ ቲንክ ቤቷ ላይ እርጥብ ነው መሰለኝ፣ እሷ አዳልጧት ወድቃለች እና ምን ያለ ነው ያጋጥማል። ስናት ቢግ ዲል ቱ ሚ ምንም፣ ይሄን ያህል ተጋኖ የሚወራ ነገር አይደለም። እንደ ይወደቃል ምናምን ምናምን ያለ ነው። ሰው ዲቦራን እኔም አልናገርበት ምክንያት አክባሪህን በምንም ነገር የው ምንንም አይናገረኝም አልናገርም ያ